አሰላሙ አሌይኩም ወረህመቱላህ በበረካቱ። አንድ አካባቢ ላይ የሚኖሩ ባልና ሚስት ነበሩ እና ሚስትየው በጠና ትታመምና ትሞታለች። ስትሞት ግን አምስት ሴት ልጆች ነበሯት እና ያው ከሱ የወለደቻቸው እነዚህን ትታበት ነበር የሞተችው። አባትየው እነዚህ ልጆች እንደ እናትም እንደ አባትም ሆኖ እያሳደገ ባለበት ሰዓት ላይ ልጆቹ ይደርሳሉ ለአቅመ ሔዋን ይደርሳሉ። ከዛ በኋላ ለልጆቹ አራት ባሎች ጥያቄ ያቀርባሉ። አራት ወንዶች ማለት ነው። እና አባትየው መጀመሪያ ቅድሚያ ለታላቃቸው ያው ታላቃቸው እንድታገባ ግብዣውን ለእሷ ያደርጋል። እሷ ግን በፍጹም አባቴ፣ እኔ አንተ መካድም ነው አንተ ማገልገል ነው የምፈልገው፣ በህይወት እስካለህ ድረስ አንተ ነው ማገልገል የምፈልገው፣ አንተ እያለክ እኔ በፍጹም አላገባም ይላል ቢለምናት ቢያስለምናት እምቢ ትላለች። መጨረሻ ላይ አራቱንም ይደራቸዋል። እነዚህ አራቱም አግብተው የራሳቸውን ህይወት እየኖሩ ልጅ ወልደው ከብረው ህይወታቸውን ቀጥለዋሉ። በዚህ መሀል ላይ አባትና ልጅ እየኖሩ እሷ አባቷን እያካደመች እያገለገለች የተወሰኑ አመታቶችን ከኖሩ በኋላ አባትየው ይሞታል። ሲሞት ግን የነበረበት ቤት ያው የግላቸው ቤት ነበረ እና ወስያ ነበረ። ወስያው ምንድን ነው? አደራው ወይም ኑዛዜው ይህን ቤት እንዳትካፈሉት፣ ይህን ቤት እንዳትወስዱባት፣ ያቺ ለእናንተ ስትል መስዋዕት የከፈለችዋ እህታችሁ፣ ታላቅ እህታችሁ እሷ ህይወቷን እንድትኖርበት ለእሷ ልቀቁላት የሚል ወስያ ነበረ። ነገር ግን ይህን ወስያ እነሱ ሳይቀበሉ ወይም ሳያዩት ይከፋፈሉታል። ድርሻ ድርሻዎቻቸውን ይወስዳሉ በዚህ መሀል ላይ እቺ ታላቅ ሴት መሀል ላይ ቀረች ሁሉም የራሳቸውን ህይወት እየኖሩ ነው ልጆች አሏቸው የሞቀ ትዳር አላቸው እቺ ሴት መሀል ላይ ትቀራለች እና የገዛውን ሰውዬ አንድ ነገር ትለምነዋለች እሱ ምንድን ነው እኔ ማረፊያ እስከማገኝ ድረስ መውደቂያ እስከማገኝ ድረስ ትንሽ ጊዜ ታገሰኝ እባክህ አታስወጣኝ ትለዋለች መርሐባ ይላትና ጊዜ ይሰጣታል ከዛ በኋላ ከትንሽ ቆይታ በኋላ እሱ ደግሞ ስለሷ ብዙ ለአባቷ ውለታ እንደዋለች ለእህቶቿም ውለታ እንደዋለች መልካም ሴት እንደነበረች ይሰማል። ይህን ከሰማ በኋላ ወደ እሷ ጋር መምጣት ይጀምራል። እሷ እዛ ቤት ነው ያለችው፣ እሱ የገዛው ቤት ውስጥ ማለት ነው። በሚመጣበት ሰዓት ላይ እሷ ፈራ ተባያለች። በቃ ከዚህ ከቤት ሊያስወጣኝ ነው ብላ በድንጋጤ ተወራ ባለችበት ሰዓት ላይ ይሄ ሰውዬ ይመጣና አብሽሪ ይሄ ቤት ያንቺ መህርሽ ነው። ከፈለግሽ ላግባሽና በመህር መልኩ ላንቺ ልስጥሽ፣ ይሄ ያንቺ ፍቃድ ነው። ካልሆነ ደግሞ ላንቺ ስጦታ ሰጥችሻለሁኝ፣ ባላገባሽም ቤቱ ያንቺ ነው ይላታል። በዚህ መሃል ላይ እቺ ሴት ከጠበቀችው በላይ ታገኛለች። በጣም ደስታዋን መግለጽ ወደር ደስታዋ ወደር ያጣል። ደስታዋን መግለጽ ያቅታታል። በዚህ መሀል ላይ አላህን ታመሰግናለች። ለወላጅ መልካም መዋል ለወላጅ ጥሩ መዋል፣ ጌታ ሆይ፣ አንተ ነህ ይሄ ነገር ያደረክልኝ ይህን ውለታ የዋልክልኝ አንተ ነህ ብላ አላህን በጣም ታመሰግናለች። ከዚህም ሰው ጋር ተጋብታ በሰላም ቤቷንም ተረክባ ወይም ቤቷ ላይም እየኖረች ጥሩ ትዳርም አግኝታ መኖር ጀመረች። ምን ማለት ነው አላህ ስብሃነ ወተዓላ ለወላጆች የምንውለውን ውለታ? ለነሱ ስንል ከተጎሳቆልን ለነሱ ስንል ብዙ ውለታ ከከፈልን አላህ መልሶ ለኛ እዚሁ በዱንያ ላይ ይከፍለናል። አኸራ ላይ ያለው ክፍያ ደግሞ ከዚህ የላቀ ነው የሚሆነው። መቼም ቢሆን ወድቀን አንወድቅም እነሱን ከፍ እስካደረግን ድረስ። እነሱ ለእኛ ሲሉ ተንከራተዋል፣ ከሰውነት አለም ወጥተዋሉ፣ ብዙ መስዋዕት ከፍለዋሉ። እኛ ትንሿን እንኳን ይቺን ብናደርግ ምንም ማለት አይደለም።